ዛሬ ኃይለኛ የሆነን ጸሎት እንጸልያለን። መንፈሳዊ ህይወታችሁ እንዲቀየር ና መንፈሳዊ እድገት የምትፈልጉ ሰዎች ይህንን ቻናል ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። ዛሬ ኃይለኛን የሆነ ጸሎት እንጸልያለን። በህይወታችን ለኃይልን የሚያደርግ የሞቱ ነገሮችን የሚያንቀሳቅስን ጸሎት እንጸልያለን። በዛሬው ጸሎታችን የእግዚአብሔር እጅ በሕይወታችን ተገልጦ እናያለን። መጽሐፍ ቅዱስ ሲናገር እግዚአብሔር ቀርቦ ሳለ ጥሩት ይላል። ከየትኛውም ጊዜ በላይ ደግሞ እግዚአብሔር የእኛን ጸሎት ለመስማት የቀረበበት ጊዜ አሁን ወገኖች የጸልዩ በዚህ ሰዓት እግዚአብሔር ኃይልን ያደርጋል። በየትኛውም በእናንተ ጉዳይ ላይ ኃይል ይገለጣል። የሚመልስ አምላክ አለ። የሚጸልይ ሰው ካለ የሚመልስ አምላክ አለ። የእኛ አምላክ የሚናገር የሚያይ የሚመልስ አምላክ ነው። በየትኛዎቹም ጉዳዮቻችሁ ሁሉ ላይ ጸልዩ። አብራችሁን ይጸልዩ። ኃይለኛን ጸሎት አብራችሁ ይጸልዩ። እግዚአብሔር ዛሬ አንድ ነገር ያደርግላችኋል። በሞቱ ጉዳዮቻችሁ ላይ እግዚአብሔር ዛሬ ተአምራትን ያደርጋል። አበቃ ባላችሁት ተስፋ በቆረጣችሁበት አብቅቷል አከተመ ባላችሁት ጉዳይ ላይ እግዚአብሔር ዛሬ ድምፅን ይሰጣችኋል። እግዚአብሔር ዛሬ አዲስ ጅማሬን ይሰጣችኋል። እግዚአብሔር ዛሬ በሞቱባችሁ ጉዳዮች ላይ ህይወትን ያደርጋል። እግዚአብሔር ዛሬ ድምፁን ይሰጣቸዋል። ዛሬ በእናንተ ጉዳዮች ሁሉ ላይ ድምፅን ትሰማላችሁ። በጤንነታችሁ ላይ፣ ትዳራችሁ ላይ፣ በአገልግሎታችሁ ላይ በእናንተ በሆነ በየትኛውም የህይወታችሁ አቅጣጫ ላይ የእግዚአብሔርን ድምፅ ትሰማላችሁ። እግዚአብሔር ድምፁን ይለቅላቸዋል። እግዚአብሔር ድምፁን ይሰጣቸዋል። ዛሬ ነቅታችሁ በእኔ ጋር መጸለይ የምትፈልጉ ሰዎች ካላችሁ የኔ መንፈሳዊ ህይወት እንዲቀየር ፈልጋለሁ፣ የእኔ ህይወት እንዲለወጥ ፈልጋለሁ፣ የጊዜያ ብሔርን ድምፅ በህይወቴ ላይ እንዲመጣ ፈልጋለሁ ብላችሁ የምታስቡ ሰዎች፣ የዚህ መንፈሳዊ ረሃብና የዚህ ፍላጎት ያላችሁ ሰዎች አብራችሁኝ ይንን ጸለው ጸልዩ። ይሄ መልእክት ሲደርሳችሁ ምናልባት የሚደርሳችሁ ቀን ላይ ሊሆን ይችላል ሌሊት ላይ ማለዳ ላይ ሊሆን ይችላል ምሽት ላይ ሊሆን ይችላል። በማለዳም በቀትር የሚሆን በምሽት ይህንን ጸሎት አብራችሁ ይጸልዩ እግዚአብሔር የእናንተን ጸሎት ሊሰማ በዚህ አለ እግዚአብሔር የእናንተን ጸሎት ሊሰማ ቀርባችሁ አብራችሁ ይህንን ኃይለኛ ጸሎት ጸልዩ። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በሥራዋ ኃይልን ታደርጋለች ይላል። እናንተ የምትጸልዩ ጸሎት ኃይልን የሚያደርግ ነው። እናንተ የምትጸልዩ ጸሎት ኃይለኛ ጸሎት ነው። ዛሬ የምንጸልየው ጸሎት ኃይለኛ ጸሎት ነው። በነገሮቻችን ሁሉ ላይ ኃይልን የሚያንቀሳቅስ ጸሎት። ይሄንን ጸሎት አሁን አብራችሁኝ ትጸልያላችሁ። መጽሐፍ ቅዱስ ሲናገር እንደ ፍቃዱ ብንለምን ይላል። የእግዚአብሔር ፍቃድ ደግሞ ያለው በእግዚአብሔር ቃሉ ስለሆነ ከመጽሐፍ ቅዱስ ላይ አብረን የእግዚአብሔርን ቃል እየጠቀሰን እንጸልያለን። በዛሬው መልእክታችን የምንጸልይበት የእግዚአብሔር ቃል ትንቢተ ሕዝቅኤል ምዕራፍ 37 ከቁጥር አንድ ጀምሮ እንዲህ የሚል ቃል አለ። የእግዚአብሔርም እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል አኖረኝ። በእርሱም አንጻር በዙሪያቸው አሳለፈኝ፣ እነሆም በሸለቆው ፊት እጅ ብዙ እጅግ ብዙ ነበሩ። እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ እኔም ጌታ ሆይ አንተ ታውቃለ አል። ቁጥር አራት ላይ እንዲህ ይላል እርሱም እንዲህ አለኝ በእነዚህ አጥንቶች ላይ ትንቢትን ተናገር እንዲህም በላቸው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዛሬ እናንተ ህይወት ላይ ያለ የትኛውም የደረቀ ነገር ካለ የእግዚአብሔርን ቃል ይሰማል። ዛሬ እናንተ ህይወት ላይ አበቃ የተባለ ነገር ካለ የእግዚአብሔርን ቃል ይሰማል። ዛሬ የእግዚአብሔር ቃል ይለቀቅላችኋል። አበቃ በተባለው ነገራችሁ ላይ፣ ደረቀ በተባለው ጉዳዮቻችሁ ላይ፣ ሞቷል ባላችሁት ጉዳይ ላይ እግዚአብሔር ዛሬ ቃሉን ይለቅላችኋል። ድምፁን ይለቅላችኋል። መስማት ይጀምራል ሞተ የተባለውን ነገራችሁ የእግዚአብሔርን ድምፅ ሰምቶ መንቀሳቀስ ይጀምራል። አበቃ የተባለው የእናንተ ጉዳይ የእግዚአብሔርን ቃል ሰምቶ መንቀሳቀስ ይጀምራል። ዛሬ እንጸል ያለ ነገሮች መቀየር ይጀምራሉ። ሃሌሉያ! ክብር ለናዝሬቱ ለኢየሱስ ሲሆን በመቀጠል እንዲህ ይላል ቃሉ ቁጥር አምስት ላይ ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል እነሆ ትንፋሽ አገባባቸዋለሁ በህይወትም ትኖራላችሁ። ዛሬ በሞተባችሁ ነገር ሁሉ ላይ እግዚአብሔር ትንፋሽን ያደርጋል። እግዚአብሔር ቃሉን ይልካል፣ ህይወት ይዘራባችኋል። በሞቱት የእናንተ ነገሮች ሁሉ ላይ ህይወት እግዚአብሔር ያደርጋል። አበቃ ሞተ ባላችሁት ሪሌሽንሽፕ ላይ ትዳር ላይ አበቃ ሞተ ባላችሁት ስራችሁ ቢዝነሳችሁ ላይ አበቃ ሞተ ባላችሁት ጤንነታችሁ ላይ አበቃ ሞተ ባላችሁት አገልግሎታችሁ ላይ አበቃ ሞተ ባላችሁት የውጭ ፕሮሰሳችሁ ላይ ዛሬ እግዚአብሔር እስትንፋስን ይሰጠዋል። ዛሬ እግዚአብሔር ህይወትን ያደርጋል። ዛሬ እግዚአብሔር መንቀሳቀስን ያደርጋል። ዛሬ እግዚአብሔር አበቃ በተባሉት ምዕራፎቻችሁ ላይ አዲስን ጅማር ያደርጋል። እግዚአብሔር አበቃ በተባሉ ጉዳዮች ላይ የሚሰራ አምላክ ነው። እግዚአብሔር ሞቷል የተባሉ ጉዳዮችን መቀየር የሚችል አምላክ ነው። እግዚአብሔር የሞተውን ወደ ህይወት የሚያመጣ አበቃ የተባለውን ወደ መምጣ ወደ መስራት የሚያመጣ የደከመውን ኃይል የሚሰጥ ለነገሮች ሁሉ አቅም ያለው አምላክ ነው። አምላካችሁ ነገሮችን መቀየር የሚችል አምላክ ነው። ዛሬ አብራችሁ እንጸልዩ ጊዜያ ብሔር በሞተባችሁ ነገር ላይ ህይወትን ያደርጋል። አበቃ ባላችሁት ነገር ላይ እንቅስቃሴን ያደርጋል። የጊዜያ ብሔር ድምፅ ዛሬ በእናንተ ህይወት ላይ ይገለጣል። በዚህ ክፍል ላይ ቁጥር ስድስት ላይ እንዲህ ይላል፣ ጅማትም እሰጣችኋለሁ፣ ስጋም አወጣላችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በህይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆኑ ታውቃላችሁ። ዛሬ የእናንተ ችግሮች እግዚአብሔር አምላካችሁ ምን አይነት አምላክ እንደሆነ ያውቃል። እግዚአብሔር ማንነቱን በህይወታችሁ ላይ ገልጦታ ያላችሁ የእናንተ ችግሮች የእናንተ ጥያቄዎች ዛሬ የሚጠብቁት የእናንተን ጸሎት ነው። ዛሬ የሚጠብቁት የእናንተን ትንቢት ነው። ሕዝቅኤል እነኚህ የሞቱ የደረቁ አጥንቶችን ሲያይ ትንቢትን ነው እግዚአብሔር ተናገርበት ያለ የእናንተን ትንቢት ነው የሚጠብቁት። የእናንተ ጥያቄዎች አበቃ የተባለው የእናንተ ጉዳይ እስክትናገሩበት ነው የሚጠብቀው። የሞተ የምትሉት ጉዳይ እስክትናገሩበት ነው የሚጠብቀው። ዛሬ አብራችሁ ለመጸለይ ተዘጋጅታችኋል። ነገሮችን ለማንቀሳቀስ የእግዚአብሔርን ኃይል ለማንቀሳቀስ ዛሬ አብራችሁኝ ለመጸለይ ከተዘጋጃችሁ እንዲህ ብላችሁ ጸልዩ። እግዚአብሔር አምላኬ ሆይ፣ አቤቱ ጌታዬ ሆይ፣ ድምፅህን በህይወቴ ላይ እፈልገዋለሁ። ድምፅህን በህይወቴ ላይ እፈልገዋለሁ። ያንተ ቃል በእኔ ህይወት ይገለጥ። ያንተ ቃል በእኔ ፋይናንስ ይገለጥ። ያንተ ቃል በእኔ ጤንነት ላይ ይገለጥ። ድምፅህ በእኔ ህይወት ላይ ይገለጥ። አበቃ በተባለው ጉዳይ ላይ አቤቱ እግዚአብሔር ሆይ አዲስን ጅማሬ እፈልጋለሁ። በህይወቴ ላይ የተዘጉ ምዕራፎች አሁን እንደ አዲስ እንዲጀምሩ እፈልጋለሁ። ጌታ አምላኬ ሆይ እግዚአብሔር ዛሬ ኃይልህ በህይወቴ ገለጥ። ድምፅህ በህይወቴ ገለጥ። በህይወቴ ላይ የትኛውም የደረቁ ነገሮች መለምለም ይጀምሩ። በህይወቴ ላይ ሞተ የምሏቸው ነገሮች በሙሉ ህይወት ማግኘት ይጀምሩ። እግዚአብሔር አምላኬ ሆይ እጅህ በላይ ላይ ትምጣ። ሕዝቅኤልን እጅህ መጥታ በመንፈስ እንደመራቸው ወደ ስኬት የሚመራኝ እጅህ በእኔ ላይ ይምጣ። ትንቢትን ተናገርባቸው ብለህ ቃልን እንደሰጠኸው እግዚአብሔር አምላኬ ሆይ የሞቱ ነገሮችን የማንቀሳቀስበትን የደረቁ ነገሮችን የማለመለምበትን ተስፋ የተቆረጠባቸውን አስቸጋሪ ሁኔታዎችን የምቀይርበትን ቃልን ስጠኝ። አሁን ድምፅን ስጠኝ። አሁን ያንተ ቃል በሕይወቴ ይገለጥ። ድምፅህ በሕይወቴ ይገለጥ። ዛሬ አዲስ ምዕራፍ በሕይወቴ ላይ ይከፈት። እጅህ በላይ ላይ ትምጣ። አቤቱ እግዚአብሔር ሆይ ወደ አንተ እጸልያለሁ፣ ወደ አንተ ድምፄን ወደ አንተ አሰማለሁ። እጅህ በላዬ ላይ ትምጣ። መንፈስህ በላዬ ላይ ይምጣ። ሕይወቴን የሚቀይር ነገሮቼን የሚለውጥ አቅም የሚሆነኝ መንፈስ በላዬ ላይ ይምጣ። የምናገረውን ቃል የሚሰጠኝ የትንቢት መንፈስ በላዬ ላይ ይምጣ እያላችሁ ጸልዩ። ወደ እግዚአብሔራውን ቃትቱ ጸልዩ። ነገሮቻችሁ መቀየር ጀመሩ፣ በኢየሱስ ስም አበቆ የተባሉ የእናንተ ነገሮች አዲስ ጅማሪ ሲሆንላቸው አያለው፣ በኢየሱስ ስም። እግዚአብሔር የተዘጉ ምዕራፎቻችሁን በኢየሱስ ስም ይክፈትላቸው። እግዚአብሔር የሞቱባቸውን ጉዳዮች ሕያው ያርግላችሁ፣ በኢየሱስ እግዚአብሔር አዳዲስ ጅማሪዎችን አዳዲስ ምዕራፎችን ይስጣችሁ፣ በኢየሱስ ስም። ከዚህ ሰዓት ጀምሮ የእናንተ ነገር መንቀሳቀስ ጀመረ። ዣቫኖ ሳታሊ አብራኪያኖ፣ ቬሌኖ ሳታሊ አብራካይዳ እግዚአብሔር አምላክ የእጅህን እፈልገዋለሁ መንፈስህን እፈልገዋለሁ። በት እግዚአብሔር መንፈሱን ለመስጠት የማይሰፍር የማይሳሳ አምላክ ነው። መጽሐፍ ቅዱስ ለኢየሱስ እንደዚህ አለ፣ የእኛ አምላክ መንፈሱ የማይራራ የማይሰፍር አምላክ ነው። መንፈሱን አብዝቶ የሚሰጥ መንፈሱን አብዝቶ የሚያፈስ ከበረከቱ አብዝቶ የሚባርከን አምላክ ነው። ወደ እግዚአብሔር በዚህ ማለዳ ጩሁ። ወደ እግዚአብሔር አሁን ይህንን መልእክት በሰማችሁበት ሰዓት ጩሁ። ወደ እግዚአብሔር ጸልይ የሚጸልይ ሰው ካለ የሚሰማና የሚመልስ አምላክ አለ። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ይላል። ዛሬ ኃይለኛን ጸሎት ጸልያችኋል፣ ኃይልን ማግኘት ይሆንላችኋል፣ በጌታ በኢየሱስ ስም ብዬ ይጸልይ ባላችሁበት ስፍራ ይህ መንፈስ አገኛችሁ። እግዚአብሔር ባላችሁበት ስፍራ ይባርካችሁ። ተባረኩሻለሁ።